በዋዜማው አዲስ አበባ ላይ ምን ተፈጠረ? ማንም ያልጠበቀው ክስተት፣ ወጣቱ ሆ ብሎ ወጣ። ሰላም፣ ሰላም ውዲያ ዩቲዩብ ተመልካቾች ዛሬም ደግሞ ዩቲዩብ ቪዲዮ ወደ እናንተ ተመልሼ እየመጣቻለሁ። ሁሌም እንደምታረጉት ይሄ ቪዲዮ ይሄ መረጃ ለብዙ ሰዎች እንደርስ ላይክ እና ሼር በማድረግ እንዲጀምሩት በሉል እግዚአብሔር ስም እንጠይቃለን። ሰብስክራይብ ያላረጋችሁ ሰብስክራይብ እያረጋችሁ ደግሞ ታንቺ እንደምታበረታቱን ተስፋ እናደርጋለን። አሁንም ወቅታዊ አዳዲስ መረጃ ስለ ቅዱስ ቤተክርስቲያናችን ዛሬም ይዘንላችሁ መጥተናል። እስከ መጨረሻው ድረስ እንድትከታተሉን ጋበዝናችሁ። ወደ መጀመሪያው ቪዲዮ የትንሳኤው በዓል የፋሲካው በዓል የክብርና የደስታ ለአገራችንም ሰላም የሚያመጣ ይሆነልን። በያላችሁበት ከነቤተሰቦቻችሁ ከክፉ ነገር ሁሉ ሰውሮ ይጠብቃችሁ። ለዛሬ ያደረሰን ለአመቱ ያድርሰን። አሜን በልማ አሜን። ፈጣሪ ደና ወዳጅ ይስጥ። በችግርህም በደስታም አብሮ የሚደሰት ሰድቦ፣ ለሰዳዊ የማይሰጥ የሚያከብር ወዳጅ ይስጥ። አሜን አሜን አሜን እያላችሁ ኮመንት ላይ የጻፋችሁ ኮመንቱን እንዳለ አጥለቅልቁት። ሁሌም እንደምትጀምረው ቪዲዮአችንን በምርቃት ጀምረናል። እንኳን ለዋዜማው በሰላም አደረሳችሁ እያልን ወደ ቀጣይ መረጃችን እናልፋለን ማለት ነው። ኮመንቱን አሜን አሜን አሜን አሜን እያላችሁ አጥለቅልቁት። አሜን ያሉ ሰዎች ይሁንላቸው፣ ይደረግላቸው ለማለት ፈልጋለሁ። ወደ ቀጣዩ መረጃ ስናልፍ እንግዲህ አብዛኞቻችን ስንት ሰዓት እንደሚታረድ እየጠየቀን ነውእና በዓሉን ከባለቤቱ እያስቀደምን እንገኛለንና ምንገኘው ስለዚህ፣ እስቲ ቪዲዮ ያለሱን ቪዲዮ ተመልክተን ምንመለስ። ይሄ እንግዲህ ያው የብዙቻችን ጥያቄ ይመስለኛል፣ የበዓለ ትንሳኤው እርድ መቼ መሆን አለበት? በጣም ብዙ ሰው ያነሰዋል ይህን ጥያቄ፣ ስንት ሰዓት ነው የሚታረደው? በነገራችን ላይ በቅዱስ ሲኖዶስ በግልጽ ተደጋግሞ በተለይ በብፁዕ ቅዱስ አቡነ ጳውሎስ ዘመነ ፕትርክና ቅዱስ ሲኖዶስ መግለጫ ሁሉ ሰጥቷል። ያው እንዲህ እንዲህ አይነት ነገር ስለምንረሳ ነው። እርድ መታረድ ያለበት ከትንሳኤው በኋላ ከትንሳኤው በኋላ ማለት ሌሊት ነው። ትንሳኤው ጌታ ተነሳ ተብሎ የሚታወጀው ከዛ በኋላ ነው። ግን ከዛ በኋላ ነው ማለት ቤት ቁጭ ብሎ ሰው ስድስት ሰዓት ክርስቶስ ተንሳሙታል ሲባል ሰምቶ ማረድ አለብን፣ አያስቀድስም ወይ ነው ይሄ ሰውዬ። እና እኔ በጠቅላላው ይህን ቪዲዮ የሚሰሙ ምእመናን፣ ክርስቲያኖች ቤተክርስቲያናችን በግልጽ እንዳስተማረችው ጾማችሁ ጾማችሁ ባለቀ ሰዓት አርዳችሁ አትግደፉ ማለት ሰው አይጦ ወልዳ ወልዳ ጅራቷ ሲቀርስ ይጣለች ይባላል። ሄዶ ሄዶ 40 ቀን 50 ቀን ጾሞ ጾሞ ለጥቂት ሰዓታት ልዩነት ለምድ ነው የሚገድፈው? ምክንያቱም ከዛ በፊት የሚታረድ ማንኛውም ነገር በጾም ነው የታረደው። ስለዚህ ገድፏል እና አንሞት። ለአንድ ቀን እስቲ አሁን እንደው አንሞት ሞት። በዛ ላይ ሌሊቱን ሙሉ ዶሮ ስንሰራ መከራ ስናይ ከምናደር ለምድ ነው የማናስቀድሰው? የጌታ ትንሣኤ እለት ያልተገኘን መቅደስ ውስጥ መቼ ነው የምንገኘው እራሱ ከዛ የበለጠ ትልቅ ቀን የለም እኮ አይደለ? ትንሣኤ በነገራችን ላይ የመጨረሻው ክርስቶስ ካልተነሳ እምነታችን ከንቱ ናት ያለው ቅዱስ ጳውሎስ። ስለዚህ ዶሮዎቹም ይደሩ ቪዲዮን እንደተመለከታችሁት ነው። የተዋዶዶች ለመመራችን ቃሉትን ያሰማልን፣ ተስፋ መንግስተ ሰማያትን ያወርስልን። አብዛኞቻችን ግራ የምንጋባበት ነገር ስለሆነ ነው ይሄን ነገር ይዤላችሁ የመጣሁት። እንግዲህ ለብዙ ዘመዶቻችሁ ይሄን ነገር ልታደርሱ፣ በድጋሚ በሉል እግዚአብሔር ስም እንጠይቃለን። ስርዓቱን እያፈረስን ስላለን እነዚህ አይነት ደግሞ የቤተክርስቲያን መምህራን ስርዓቱን እያስተካከሉልን ይገኛሉ፣ እየነገሩን፣ የማናውቀውን እያሳወቁን ይገኛሉና እግዚአብሔር አምላክ በሞገስ መመራችን ይጠብቅልን ለማለት እፈልጋለሁ። ወደ ቀጤው መረጃ ሳልፍ እንግዲህ አንድም እናት ጉሊት ላይ የምትቀመጥ እናት፣ ቄጤማ የሚሸጥ የቀን ስራ የሚሰሩ ወዳጆቻችንን እንግዲህ አባቶቻችንን እንግዲህ ለማስደሰት እቅድ ይዘን ነበረ። እንደዚሁ ዩቲዩብ ላይ ሰፋ ያለ ቪዲዮ ሰርቼላችሁ ያገዛችሁኝ ኮንታክት ያደረጋችሁ ሰዎች ነበራችሁ። በዚህ አጋጣሚ እግዚአብሔር ያክብርልኝ፣ እግዚአብሔር ይስጥልኝ ነው ለማለት ፈልጋሉ። እስቲ እናትና አባቶቻችን እንዴት እንደተደሰቱ በባህሉ ዜማ ላሳያችሁ፣ ላስመልክታችሁ። እስከዛው ግን ሼር አድርጉ፣ ላይክ አድርጉ፣ ቴም ቪዲዮ ባካችሁ ወደ ቪዲዮ ይኸው እኛ ቃላችን እና ክብረን ዛሬ ለእናትና ለአባቶቻችን ይህን አደራ እያደረስን ነው። የእናንተ ግዴታ ደግሞ ይህን ቪዲዮ ኮፒ ሊንክ፣ ሼር፣ ሪፖስት እያደረጋችሁ ለዓለም ማድረስ እባካችሁ። ተመስገን እያላችሁ ኮሜንት ላይ ጻፉ። እንወዳችኋለን፣ ተከታተሉ። ይህ ሁሉ ነገር እንዲሳካ ያደረገው የድንግል ማርያም ልጅ ሆኖ ኢየሱስ ክርስቶስ ክብሩን ላይሰድ መጀመሪያ ማሁ ጋር ነበር። ይሄ ነው እማሁ ከመረቁም በኋላ በመቀጠል ወደ እናታችን ቤት ሄደ ማለት ነው። ለደሃና ለተቸገሩ ሰዎች መስጠት ለእግዚአብሔር ማበደር ነውና ሁላችንም ካለን ላይ ትንሽም ነገር ቢሆን እናካፍል ለማለት ፈልጋለሁ። እስካሁን ብዙ የበረከት ስራዎች ላይ ተሳትፎ ያለው እማምላክ ወላዲት አምላክ ምስክሬ ናት። ግን እንደዛ ላይ ደስተኛ ሆኝ አላቅም። ምክንያቱም አጠገባቸው ሆኝ ስሜታቸውን ተጋርቻቸዋለሁ፣ አይቻለሁና እግዚአብሔር አምላክ ይመስገን ለማለት ፈልጋለሁ። ሚሉ እስከ ባለቤትሽ እግዚአብሔር አምላክ ይጠብቅሽ። የነገር ያደርገችልን እሷ እስከ ባለቤቷና ማህበረተኞቹ ነው ማለት ነው። በጣም ነው መሰግነው ማህበራችሁን ያስፋላችሁ ለማለት ፈልጋለሁ። በእናታችን እንዲ ተመረቀ። አካባቢያችን ላይ ያሉ ሰዎችን ሁላችንም ብንረዳ ብንደግፍ እንግዲህ ማንም የሚቸገር ሰው የለም ብዬ አስባለሁ። ሁላችንም ካለችን ላይ የቻለውን ነገር እናድርግ ለማለት ፈልጋለሁ። እንግዲህ አባታችን በባለፈው አመትም እንደዚህ አገዘን ረድተን ነበረ። አሁንም እንግዲህ ተመልሰን መተናል። ይች ምትያት ደሳሳ ጎጆ ውስጥ ነው የሚኖሩት ማለት ነው። እስቲ እንቀጥላለን። አሁንም አልደከመንም። እግዚአብሔር በመጣ ጊዜ የሚጠይቀን ስራ ባብልተኛል፣ ስጠማ ጠጥተኛል፣ ስታረዛ ልብሰኛል ብሎ ነውና ሁላችንም ከዚህ ጥያቄ ለመዳን የቻልነውን ያህል የበረከት ስራዎችን እንሳተፍ፣ እንረዳዳ ለማለት ፈልጋለሁ። አሁን ወደ አራተኛው ቤት ደርሰናል ማለት ነው። እንግዲህ እቃዎችን እያበረከትን እንደዚህ ለበዓል እንገኛለን ማለት ነው። አሁንም እንቀጥላለን እስከ መጨረሻው ድረስ ተከታተሉን። ይቺ እናት በጣም ያሳዘነች እናት ነች፣ እና ልጆቿ እንዳይራቡ ብላ ነው እንደዚህ በልመና ላይ የተሰማርታ እየኖረች ያለችው። በጣም ነው የሚያሳዝኑት። መረቀች ነው፣ ችግር የለም እግዚአብሔር ይባርካችሁ፣ ፈጣሪ ይባርካችሁ። ያው እድላችሁ ሆኖ ማለት ነው። እኔ እጄ እጄ እየጠየቅኩት የተባረፈ ነው። እሺ፣ ማርያም ነው የምላችሁ። ሰው ተደስቶ እንደማየት ምንም የሚያስደስት ነገር የለም። አጠገባችን ላይ ያሉ አረጊያን እናቶችና አባቶቻችን ሁላችንም በአቅማችን አለንም በላቸው። እቺ ትንሽ ነገር ነች፣ ግን ያው ምን ያህል እንደተደሰቱ ማየት ይቻላል። መጨረሻ እንደዚህ መርቀውናል ማለት ነው።

ነው የምላችሁ። ማርያምን ዛሬ እናትና አባቶቻችንን እናስደስት ደስት ወጥተናል። እባካችሁን ይሄን ቪዲዮ አብሳችሁ ኮፒ ሊንክ፣ ሼር፣ ሪፖስት እያረጋችሁ ለዓለም አድርሱልን። ዛሬ ልንደግመው ነው የእናትና የአባቶቻችንን ደስታ ልናይ ነውና፣ እባካችሁን እባካችሁን ኮመንት ላይ ተመስገን እያላችሁ ይሄን ቪዲዮ ኮፒ ሊንክ፣ ሼር፣ ሪፖስት እያረጋችሁ ተከተሉን። ወደ እናትና አባቶቻችን እንሂድ። ስለ ሁሉም ነገር የድንግል ማርያም ልጅ ሆኖ ኢየሱስ ክርስቶስ የተመሰገን ይሁን። እንግዲህ ቃል በገባነው መሰረት ጉሊት ላይ የሚሰሩ እናትና አባቶቻችንን፣ ቄጤማ መሸጥ እናትና አባቶቻችንን፣ እንደዚሁም ቀን ስራ ላይ የሚሰሩ እናትና አባቶቻችንን እናግዛለን ብለን ነበር። በባለፈው ቪዲዮ እንደተመለከታችሁት ቫይራል ሊወጣ አልቻለም። የተቸገሩ እናትና አባቶቻችንን፣ አቅማ ደካሞችን እንግዲህ ሰባት የሚሆን ቤተሰብ እንግዲህ እህልም ማስፈጭተን የተለያዩ ነገሮችን አሟልተን የቻልነው አቅም ረድተናል። ባሁኑ ደሞ ለበዓል እንግዲህ እነዚህን ቀን ስራ ላይ የሚሰሩ እናትና አባቶቻችን ቄጤማ የሚሸጡት ጉሊት የሚሰሩትን ማንም ዞር ብለ ያያቸውምና፣ እኛ ይህንን ነገር ለማድረግ ወደድን። የእናንተ ግዴታ አሁንም ይህን ቪዲዮ ኮፒ ሊንክ፣ ሼር፣ ሪፖስት እያደረጋችሁ ለዓለም ማድረስ ነው። እነዚህ ጀግና እናትና አባቶች ክብር አይገባቸውምስ? ለእኔ ብላ ማዲያት ላወጣችሁ እናቴ፣ ለእኔ ብሎ በብርዱ ባህሩሩ የተሰቃየው ለአባቶቻችን ስንል ይህንን ዋጋ ከፍለናል ማለት ነው። እግዚአብሔር አምላክ የተመሰገነውን ስለ ሁሉም ነገር በጣም ደስ ብሎናል። ማምላክ ወላዴት አምላክ የጊሸን ማርያም ማርያም ሁላችንንም እንደዚህ የበረከት ተካፋይ እንድንሆን ትፍቀደልን ለማለት እፈልጋለሁ። እንግዲህ እንደ ተመለከታችሁ ስንሰጥ የማምላክ ዮዳዲት አምላክን ስለ አድኖ የመስቀል ስጥታችን የሆነች እመቤታችን ቅድስት ድንግል ማርያምን እየሰጠን እንገኛለን። እንደዚሁም ዶሮ፣ ዘይት፣ ሽንኩርት እያደረግን እየሰጠን እንግዲህ በዓልን ከባለቤቶቹ ጋር እያከበርን እንገኛለን። ጀግናን ማክበር እንግዲህ አማኒት የሆነችው ቅድስት ቤተክርስቲያናችን አስተምረናለችና አሁንም ጀግኖችን እናከብራለን እንዘክራለን ለማለት እፈልጋለሁ። አባቶቻችን እናቶቻችን ተደስተው እንዲውሉ እንግዲህ የቻለውን አቅማችን አድርገናል። መልካም በዓልን ተመኘን። የፍቅር የሰላም ያደርግልን ቤታችን በበረከት የሚሞላበት እኛም በስራችን ስርተን የምንለወጥበት በዓል ይሆንልን ለማለት ፈልጋለሁ። የእናትና የአባቶቻችንን ደስታ እስከ መጨረሻው ድረስ እንድትከታተሉን ጋበዝ ናችሁ። ይህን ነገር ያደረጉልን ማህበረ መድኃኔዓለሞች ናቸውና እግዚአብሔር አምላክ ይስጥልን። እስከመጨረሻው ድረስ እንድትከታተሉን ጋበዝ ናችሁ። እኛ የልጅነት ኃላፊነታችንን እንደዚህ ተወጣን። ሌላ ሰፈር ያላችሁ ደግሞ በቀጣይ በዓላት ይህን ቻሌንጅ እንደምትሳተፉት ተስፋ እናደርጋለን። ስለ ሁሉም ነገር የድንግል ማርያም ልጅ ሆነው ኢየሱስ ክርስቶስ የተመሰገን ይሁን። እስካሁን ስለተከታተላችሁን እናመሰግናለን። ኮፒ፣ ላይክ፣ ሼር፣ ሪፖስት እያደረጋቸው አሁንም ላለማድረሱልን እንወዳቸዋለን። ቪዲዮ እንደተመለከታችሁ ነው። ስለ ሁሉም ነገር የድንግል ማርያም ልጅ ሆነው ኢየሱስ ክርስቶስ የተመሰገኑን ይህን የበረከት ስራ እንድንሰራ የፈቀደልን እሱ ነውና እግዚአብሔር አምላካችን የተመሰገነውን። እንግዲህ እንደነዚህ ያሉ እናትና አባቶቻችንን ማስደሰት በጣም ነው፣ ደስ መጀመሪያ የተመለከታችኋቸው እንግዲህ አረጋውያን እናትና አባቶቻችንን ያስደሰት ነው። በቀጣይ ደግሞ ጉልት ቄጤማ የሚሸጡ እናትና አባቶቻችንን፣ ማንም ዞር ብሎ የማያቸውን ነው ለማስደሰት የሞከር ነው። እኛ አቅማችንን ይሄን አደረግን። እናንተ ደግሞ በቀጣይ አግዛችሁ ደግሞ የተሻለ ነገር እንደምናደርግ ተስፋ አደርጋለሁ ማለት ነው። ወደ ቀጣይ መረጃ የሰልፍ እንግዲህ አዲስ አበባ ላይ ወጣቱ ሆ ብሎ እነዚህ የተለያዩ ክፍለ ሀገራት ላይ ሆ ብሎ እንግዲህ የስግደት በዓልን ወጣቱ አክብራል። አዲስ አበባ ላይ በደማቅ ሁኔታ ተከብሯል ይባል እስቲ ቪዲዮዎች ላይ እንግዲህ እንደተመለከትነው ቲክቶክ ላይ እንደተመለከትናቸው እንግዲህ አባቶች የተለያዩ በዘበኝነት ስራ የሚሰሩ አባቶቻችን ሲሰግዱ ነበር። የተለያየ የቀን ስራ የሚሰሩ አባቶቻችን ሲሰግዱ ተመልክተናል። እንደዚሁም ደግሞ ያማቸዋል፣ አይምሮ በሽተኛ ናቸው የተባሉት ራሱ ሲሰግዱ ተመልክተናልና እግዚአብሔር አምላክ የተመሰገነ ይሁን ወደ ቪዲዮ

ን እንደተመለከታችሁ ነው። በደማቁ ሁኔታ እንደዚህ ተከብሯል ማለት ነው። እግዚአብሔር አምላካችንን ክብሩን ሁላ ይሰድ ለማለት እፈልጋለሁ። እንግዲህ ወደ መጨረሻው ቪዲዮ ሳልፍ ልብን የሚነካ አንድ ዝማሬ አለ። ባለፈው ማሰመቻችሁ ነበር። እሱን ዝማሬ እስቲ ማን ነው ከልቦ ሆኖ ያዳመጠው ልቡን የነካው ማን ነው? እስቲ ኮመንት ላይ አስቀምጡልኝ ወደ ቪዲዮ

ዝማሬ መላእክትን ያሰማልን። ዝማሬ መላእክትን ያሰማልን። እንግዲህ ሁላችንም ይሄንን ልጅ በዘፈን ነው የምናውቀው። አሁን ደግሞ አምላኩን በጊሸን ማርያም እያመዘገን ይገኛልና እግዚአብሔር አምላክ የሁላችንን ልቦና ይመልሶ ለማለት ፈልጋለሁ። ወቅታዊና አዳዲስ መረጃን ወደ እናንተ አደረስን። አሁንም በቀጣይ ወቅታዊና አዳዲስ መረጃ እስክንገናኝ ድረስ ሰላም ቆዩልኝ። ሰብስክራይብ ያላደረጋችሁ ሰብስክራይብ ያደረጋችሁ ደግሞ ተንጫናችሁ እንድታበረታቱን በድጋሚ ወደ እግዚአብሔር ስንጠይቃለን። መልካም ባሪነላችሁ።